አሸሃዱ አላ ኢላሃ ኢለላህ እና እሺ፣ ሀሳብህን ቀጥል አለና ከዛ በኋላ እያንዳንዱ ሁሉ ሙስሊም ታወቅኩት ያላወቅኩት የሚያወሩትን ሁሉ አውቃቸዋለሁ። ራስ አንድ ጊዜ ተጣልተናል ከራስ ጋር ያበቃል፣ ነው እንጂ ኖርማል። አንድ ጥያቄ አለኝ ሬይነርዬ እ እሺ ካስታወስከው ጊዜው መቼ ነው? ልብህ ያመነታበት ጊዜ መቼ ነው? ለመጀመሪያ ጊዜ ልብህ እንዴ ይሄ ነገር ብለህ ልብህ ያመነታበት ካስታወስከው መቼ ነው? ያመነታውበት ሳይሆን፣ በጣም የተጨነኩት። ስለ ሞት አንድ ቀን አውርተን ነበር ከኡስታዝ ጋር፣ ሞት ተፈጥሯዊ እንደሆነ ምናምን። ያ ቀን ምን አለ ሙስሊሞችም ባለቡክ ነው ያልኩት። ያው እንትን በጣም ጨንቆኝ ነበር። በጣም በጣም ነው የጨነቀኝ። እንዴት እንደዚህ እንትኑን አየሁ። እስልምና ስለ ሞት ተፈጥሯዊ እንደሆነ ያስተምራል እሱ ደግሞ ከመጽሐፍ ነው ያሳየኝና ከመጽሐፍ ቅዱስ። ከዛ በኋላ በቃ እኔ ግራ ገባኝ። ከዛ በኋላ አንዳንድ ነገሮችን አስተካከልኩ ዝም ብዬ ማለት ነው፣ ራሴ አፕዴት ማድረግ ጀመርኩ አንዳንድ ትምህርቶችን እያስተካከልኩ ምናምን። ከዛ በኋላ ባለፈው ኢብሮ ስለ መጽሐፍ ምናምን ብዙ አወራኝ። ያው እሱም አንድ አንኳኳኝ። እሱም ከዛ ኡስታዝ ወይ ደሞ መጣ በሌላኛው ቀን ጸጥ አረጋት። ስለ መጽሐፍ ቅዱስ መበረዝ ምናምን እንዳለ ጨረሰው ማለት ነው፣ እሱ በሀይል ሲያወራ ስለነበረ በቃ፣ ከዛ በኋላ ተውኩ እኔ በዛው ቀን ማለት ነው። ከዛ በፊት ግን እኔ እስልምና ምንድነው ክርስትናን ተቻለው ለራሴ ማለት ነው፣ ከአንድ ሳምንት በፊት ከዛ በኋላ እንደዚህ ዝም ብዬ በራሴ ምናምን አያለው። ዴቭ ቤት ገባ ነበር ማታ ማታ ምናምን እንደዚህ አወራለሁ ግን በቃ ትቻለው ክርስትና ምናምን። ከዛ ከወይድ ጋ ካወራ በኋላ እንደዛ ሲያወራኝ አቀጣው እኮ ቁጭ ያደረኩት መጻፉ ብቻ። ብዙ ፋክተር አለ ግን የመጀመሪያ ያቺ ቀናት እላለሁ ራስ ማሻአላ ማሻላ አልሐምዱላህ ወአና አልሐምዱላህ ያቺ ናት፣ በቃ ያቺ ተርሚን ሶይቶ ናት። ከዛ በኋላ ማገናኘት ጀመርኩ፣ ታውቃለህ፣ ከእስልምና ጋር። ከዛ በፊትም አስብ ነበር ግን ከፒኬ ጋር እናወራ ነበር፣ አንዳንድ ነገሮች እና አስባለሁ፣ ወይ ስለ ምንድን ነው እንዴት ሞት ተፈጥሯዊ ከሆነ ያው ነብዩ ማመድ አይጽፉም አያነቡም ተብሏል። ሶ ኬትም ሊያገኘት አይችሉም አስባለሁ። አብዲ ጠይቆኝ ነበር የሆነ ልጅ ምናምን ከቁርአን ያዘሱ በርቀት ቁርአን ቁርአን ሰሚቺ ምናምን ነገርኩት። ደስ ያለኝ ኬት ያመጡ ይመስላል አለኝ። አይወና ማልመለስ መልስ ጥያቄ ጠየቀኝና ጥየ ነው ልኩት ልጅ እና ከቁራን ጋር ማገናኘት ጀመርኩ። ከስልምና ትምህርት ጋር ማለት ነው። እና መጽሐፍ ተበርዟል ይላል። መጽሐፍን ማንበብ እና መጽሐፍ የማይችል ሰው ብዙ ኢቭን ዶክትሪን እኮ ነው። አሁን ሞት ተፈጥሯዊ ነው አይደለም እንዳለ፣ የስቅለትን ነገር በአንዴ ዜሮ አደረገብኝ። ስቅለትን ማለት ነው። እኔ ስቅለት ወሳኝ ነገር ስለነበር እና ብዙ ነው ብቻ

በነገራችን ላይ ያጀማ እውነቱ እኮ ይገለጣል። እውነቱ ይገባል። ግን ይሄ ክብሪያ ጉዳይ ያለ መቀበል ለእውነት ያለመሸነፍ ጉዳይ ማለት የማይሸነፉበት በጣም የተለያዩ ምክንያቶች ቢኖሩም እውነቱ ሳይገለጥ ቀርቶ ግን አይደለም። እውነቱ ይገለጣል። እውነቱ ይደርሳቸዋል፣ ይገባቸዋል ግን ለእውነት እጅ እንዳይሰጡ የሚይዟቸው የተለያዩ ምክንያቶች ስላሉ ነው። ከሁሉም የመጀመሪያው ክብሪያ ነው። እንዴት እንዴት? ያው እንደምትሰሙት ነው። ሙስሊም ከምትሆኑ ኤቲስት ብትሆኑ እመርጣለሁ ነው የሚባለው። እና የክብሪያ ጉዳይ የመጀመሪያው የክብሪያ ጉዳይ ነው እንጂ እውነቱ ይደርሳል፣ በደረሳቸው ሰዓት ይገለጣል። ለመቀበል ግን እሱ ነው ችግሩ። ለእውነት ለመሸነፍ ችግሩ እዛ ጋ ነው እንጂ እውነቱን ይገለጣል የተወሰነች ጊዜ የምትገፋ ነው እንጂ መገለጡ አይቀርም። ይገለጥላቸዋል፣ ግን ያለመቀበል ጉዳይ ብቻ። እኔ እንደዛ ነው የማየው። ራስ መፋት ትክክል ነው ላ እኔ ብዬ አውቃለሁ፣ እንደዛ ብዬ አውቃለሁ እኮ ነኝ እኔ የተስቦን ይሻለኛል ብዬ አውቃለሁ፣ ሙስሊም ከመሆን። የምሬን ነው እኔ ያላወራት ማለት ብዙ ጨንቆኛል እና እናንተ ጋር ነው ደግሞ ማዘውትረው ሙስሊም ሲጀመር እና ለምን ከዚህ ኢንቴንሽናሊ ነው ትላለህ? ሳላውቅ ማለት ነው እንደነሳት ጀማል ደሞ ዝም ብሎ ይሰባል ማለት ነው። ከየት እንደሚያይ የት እንደሚያየኝ አላቅም። በጣም ብዙ ሰው አለ እኮ 500 ምናምን ምናምን 400 ሰው አለ ወይስ ገባያኛል? አላቅም። ይስበኛል እና አራት ሦስት ሰው ምናምን ይልካል ባንዴ ማለት ነው። እና አይለቅም። አዎ ትምህርቱም አይለቅም፣ እናንተም አትለቁም። አልሐምዱሊላህ። ከዚህ በፊት ኦርቶዶክስ ምናምን ነበርክ? ምን ነበረ መጀመሪያ ባክግራውንድ? ያ ኦርቶ ነበርኩ እኔ 2009 ክረምት ነው ኮንቨርት ያደረኩት። ወለዚ አደነ ነው በአንድ ቀን ነው ኮንቨርት ያደረገኝ። መጽሐፍ አሳየኝ፣ መጽሐፍ ይዘን አለኝ። መጽሐፍ ቅዱስ ማለት ነው። ከዛ የሄድኩለት ገለጥ ገለጥ አደረገኝ። 3 ሰዓት ነው የፈጀበት። ከዛ በኋላ ጨረስን ትራ ይገርማል። ከዛ በኋላ ጣስ ለስንት ሆነን ኮነን ጫካ ምናምን ነበረ። ምን ሄዶ ዝም ብለን ለመማር ለመጸለይ ምናምን ጫካ እየሄድን ነበረም። አድነው ተበላ በለኛ አድነው። በነገራችን ላይ የሚገርም ሰው ነው አድነው። እኔ እሱን ለማድነቅ አልችልም። በጣም ይጠይቃል

ቁም ነገር እኔ በጣም አሁን አሁን ያናደደኝ ሁሉ ነገር ያቀር ገብቶታል። አውቆ ነው፣ እንደዚህ ነው። እርግጠኛ ነኝ። አዎ፣ ውስጤን ሊያሳምነኝ አልቻለም። እኔ እኮ ደጋግሜ ጠይቆኛል። ከኡስታዙ ጋር እንዳወራ ቀስ ብሎኝ እንዳወራ ጠይቀውና ምናምን ብሎኛል። ሊያሳምነኝ አልቻለም። የእሱ ባህሪ እንዲያስተካክል እምትመክረው አንደኛ የራሱን ቸርች ሆነ ምናምን የሚባለው ነገር ያውቁ መጀመሪያ ነገር ማለት የራሱን ምን ያቁላል አ ብዙ ነገር እኛ የምናውቀው ነገር አለ። ከኡስታዝ ጋር ጋር አንድ ላይ ሆነ ሊክረበት እሱ ነገር አንደኛ፣ ሁለተኛ እያወቀ በጣም የተለፋበት እሱ በጣም እኔ እኔ ራሴ እሱ ጋር ብዙ ጊዜ ወርቻለሁ። መበረዙን ያምናል ምናምን። ታዲያ ያሻው ምንድን ነው ማለት ምን? እንደገና ይደርቃል። ተመልሰው ወደ ኋላ አዲስ ሆኖ እንደገና ይጠይቃል ጋር ከተስማማችሁ በኋላ ማለት ነው። የአፕሎስ ችግር ተመሳሳይ ነው። አፕሎስም ተወሳዝ ወይ ጋም ያወራል በዚህ መሰዓት ያወሩና ምናም ተቀብሎ ይሄዳል። አሳይመንት ይመጣል ነገ እንደገና አዲስ ሆኖ ድጋሚ እንደገና እንዳልተጠየቀ ሆኖ ሌላ ሙስሊም ነው እና ያ ፎርማት ፎርማት አርጎ ይመጣል። ፎርማትማ ቀላል ነገር ነው። ትክክለኛ ነው። ሱብሃንአላህ እኔ ምልክ ለምንድን ነው ከዚህ ከትልቁ ላይ ያነሳው? ወደዛ ጋር የሚያደርግ አውቃል፣ ገብቷል። አዲስ እንትን ነው መሰለኝ አላውቅም፣ አዲስ እንት ነው። ትልቁ ላይ አርጉ አርጉ እንትኑ ሆስቱ ሌላ ሰው ሆኖ ገስት ላይ የገባ ሰው ትልቁ ላይ ሆኖ ሲቆይ፣ እዛው ላይ ሆኖ ከቆየ የራሱ የራሱ ሆስት ይመስለዋል እያለ ነው። ወደዛ ታጋብ ያረክ ሲቆይ እንደ የራሱ ሆስት እንዳይመስልህ ማለት። አንዳንድ ገስት ላይ የገቡ ሰዎች አጋጥመው አቀም

ራስ መታት የምትረዳበት ነው። ጃን ሰላም እንበልበት፣ ሰዎች ጃ ሰላም አለይኩ፣ እስኪ እንበል። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴናችሁ? ሁላችሁ ሰላም አለይኩም። ሀጂ ሬነር ኢብሮ ባለጢማሙ

ኧረ ስሜቱ ስሜቱ እራሱ ይለያል። ላይክ ስሰግድ እኔ እንጃ ማለት እኔ በሕይወቴ እንደዚህ ለአምላክ ሰግጄ አላውቅም። እውነት ለአምላክ እንደምሰግድ ተማምነ ከአምላክ ጋር ጉንበስ ብለህ ስሰግድለት ኧረ ተው። ውስጥ ሙድ ውስጥ ሙሉ አትሰግተትኝም አይደል ያለ ሰዓት እንደናሰግድ ሁለት የተለየ ነገር እንደገና ደግሞ መቅቡል መሆኑስ ደግሞ ሁለት። እኔ የሆነ ነገር ተጨንቄ ወዲው እንደዋ ሳረግ በቃ ወዲው ነው ከቸም የሚል ኢብሮ አናዶኝ። የሆነ ቀን አዲስ አበባ ቤት አምጦ ልለው ነበር እንዳይደክመው ብዬ ተውኩት። ኧረ እባክህ ኢብሮ፣ አፋር ነው የምልክህ፣ እረፍ። ከእኔ ጋር ቀልድ አመጣለሁ። አልሀምዱሊላህ ጥሩ ውሳኔ ነው እሺ ወሰንኩ ጎበዝ እውነት በጣም እኔ እንጃ የሆነ እኔ የሚሰበር ዕቃ ነው የሚመስለኝ ሆነ ሬነር ሳይሆን ማለት ነው። እና የሆነ ቀን እስኪ ትንሽ ልረጋጋና ልቀበለው ምናምን ነገር እናወራለን በሰፊሻል። እንዳልሰበረብኝ ስለሆነ ቆይ ቆይ ቆይ ቆሙን ሰጣ አልሰጠኝም እኔ ማስረጃ አለኝ ጀለቢያ ሰጣለሁ ብሎኛል ቆባለኝ ብሎ ሶስት ሶስት ነው ያለው። ሶስት ቆብና አራት ጀለቢያ ነው መሰለኝ። ያው አምስት አምስት ነው፣ ቆብ አይደለም ስንት ነገር እሱ ራይነር አንድ አምላክ አምላኪ የነበረ፣ ለምንድን ነው ሶስት ቆብን አሁን ያደረጋችሁበት ምክንያት? የድሮውን ሰለሳችሁ። የድሮ ይገርማችሁ። ማንም ሁላችንም እንግዲህ ሙስሊም የተባል አንድ ሰው ወደ ኢስላም ሲመለስ ማይደሰት የለም፣ ሁላችንም እንደሰታለን። የሬነር ጊዜ ግን በጣም የተለየ ነበረ ፈልገ ነው የሆነ ሳይሆን ወላሂ ፈልገ ነው ሳይሆን የሆነ ለእንጀ እስከዛሬ በጣም የሚገርም የሚገርም ነበር ታውቃለህ እንደዚህ የሆነ ማለት ጃቢር እስቲ ብዙ ከኛ ጃቢር ይበልጣል በእንደዚህ አይነት በማየት ማለት ጃቢር ንገረን ምን እንደዚህ እንደ እንደሱ ሻህዳ አይተህ ታውቃለህ? እኔ ማለት እኔ እንጂ እንትን አንደኛ በጣም ቲክቶክ ላይ የምጠብቀው ሰው ነበር የሰለመልኝ። በጣም ማለት ነው እሱ አንደኛ ነው። እና በቃ ተስፋ በቆረጥኩበት ጊዜ ነው አይዶን ነው ምን ሀፕን እንዳደረገ ሰለሙ። እሱ በጣም ለኔ የሚገርመኝ ሻህዳ ነው። በቃ በጣም ያልጠበቅኩት ያስደነገጠኝ። ሁለተኛ ደግሞ ኢክሩ የምትባልች እዚህ ላል ጸጊ የምትባልች ሻዶውን ከፈለጋችሁ አሰማችኋለሁ። ወይኔ አለች ወይኔ እንጃ አሁን እንግዲህ አፉ በላይ እኔ አይሆንልኝም። ይቅርታ አድርግልኝና፣ እሺ ለማንኛውም እስቲ ያሰማ። ኢምራን ያሰለማት እጅ አለችማ አላደለችም። እንዴት ዋላችሁ? እንዴት ዋላችሁ? አልሐምዱሊላህ ኡስታዝ ሸሃዳ የሚያስፈልግ ነበር። ልፈቂ ማሻላ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ላላ ይሁን። እሺ ኡስታዝ ጀማል እንዳትቸገር ነው እንግዲህ፣ ስለ ሸሃዳ ኡስታዝ ጀማል ሸሃዳ ይላል ማለት ነው። በትልቁ አርገልኝ

ማሻ አላህ አላህ የእኛ እህት ስላደረገሽ የእኛ ልጅ ስላደረገሽ አልሐምዱሊላህ፣ ክብርና ምስጋና ለዓለማቱ ጌታ አላህ አድርገው። እንግዲህ በእስልምና ጥምቀት የለም፣ ምስክርነት ነው። ሰው እምነቱ የሚይዘው በምስክርነት ነው። እና አንዱ የምስክርን ቃል እኔ እነግርሻለሁ በአረብኛ፣ ከዛ ወደ አማርኛ እንለውጠዋለን። ይህ የምስክርነት ቃል እኔ የምለውን ከእኔ ጋራ ትያለሽ ማለት ነው። እንሻላህ ጸዲ፣ አብሽሪ አብሽሪ ተረጋጊ፣ እንሻላህ አላህ ፍቃዱ ይሁን። አሽሃዱ አሽሃዱ አሽሃዱ አላህ ኢላህ ኢላህ

ወሩ አለቀ። አሁን ይሄ ባጭሩ ነው፣ ረዘምን ቢል ሌላም እንትናለው፣ ግን እኔ አሁን ባጭሩ የምነግርሽ ነገር ምንድን ነው የምስክርነት ቃል ማለት ማለት ነው። አሻሃዱ እመሰክራለሁ፣ አላኢላሃ ኢላላህ ከአላህ ሌላ አምላክ የለም ብዬ እመሰክራለሁ አላህ ሌላ የሚመለክ አምላክ የለም ብዬ እመሰክራለሁ። ሙሐመድ ደግሞ የአላህ ባሪያና መላክተኛ መሆናቸውንም እመሰክራለሁ። ሙሐመድ ደግሞ የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። ዒሳ ኢሳ እንዲሁ የአላህ ባሪያና መላክተኛ መሆናቸውንም እመሰክራለሁ። ዒሳ እንዲሁም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። ጀነት እውነት ነው።